ትሁት ድራማ ማለቂያው ሰዓት ላይ ደረሰ። ትሁትና ካሌብ ተጋቡ። ትሁትና ካሌብ ተጋቡ። ኤደንና ዳኒኤል ታረቁ። አባቢ እንግዲህ በዝናሽ ልበረት ወይዘሮ ቲና ላይ እንግዲህ የሞናር ጨዋታ እየተጫወተባት ይገኛል። እውነት ለመናገር በጣም በጣም ጋሼ ትልቅና ምሁር ጭንቅላት ያለት አባት ነት እውነት ለመናገር በጣም በጣም የሚገርብ ነው እንግዲህ ሁሉንም ነገር ወጥ እያሰራ ከኩሽና ውስጥ እያደረገ እንዲህ እንድትካተል እያደረጋት ነው። እንግዲህ ጋሽ ጥፍሯን ለመጠል ጥፍሯን ቀለም እየተቀባች ወንበር ላይ ቁጭ ብላ ቴና እስኪ ለኔና ለባሌ ቆንጆ ምሳ ሰሪልን ትላታለች። እኔ ከዚህ በኋላ ካሌ ባዘዘዝኝ እንጂ አንቺ ባዘሽኝ ምግብ አልሰራም ትላለች። ትሁት ከዛ በኋላ አንቺ ገረድ ምን አባሽ ነው የሚያጠግብሽ? ብላ ተነስታ ልትመታት ስትል፣ እስኪ ሴት ነሽ ትላታለች። ወንድ ነሽ ንገኝ እኔን እስኪ ወንድ ነሽ ንገኝ ብለና ይገጥለት ገጥማት ስትል፣ ጤና ተናዳ ቁጭ ትላለች። ከዛ በኋላ ካሌብ ለትሁት ስጦታ ይገባሻል ይላትና ስጦታ ይሰጣታል። ይጠቃቀፋሉ ማለት ነው። ኤደን ትቆያላችሁ እንዴ? እናንጨብጭብ ትላለች። እናን ጨብጨብ እንዲህ ትላለች ማለት ነው። ኤደን በነገራችን ላይ ዳኔን የታረቀችው እርጉዝ መሆኗን ስላወቀች ነው። ከዚህ በፊት ለዳኒ እርጉዝ ነበረች እና ከዛ ከዚህ ልጅ ጋርማ የግድ መታረቅ አለብኝ ብላ በውስጡ አስባ ስለነበር በአጋጣሚ ጋሼ ባላት ነገር ተስማምታ ታረቁ። በጣም ደስ ይላል። ሆነን ለመናገር እንግዲህ የሞናር ጨዋታ እየተጫወተባት ይገኛል። በጣም በጣም በጣም ምግብ ያሰራታል ጋሼ በሞራል ይጫወትባታል። እንግዲህ አሁን ደግሞ ቲና በማታውቀው ነገር የዳኔ ፍቅረኛ እንደሆነች ታውቃለች ማለት ነው። ከዛ ጋሼ ምን ይላታል? እስኪ ሂጅና ከታሹ ሁለት ጨኛሞች አሉ፣ እንግዳ ጠርቻለሁ እና እነሱ ልጋብ ስለሆነ ተቀበያቸው ብሎ ወደ ውጭ ሲልካት በጣም ተናዳ፣ እየተሳሳሙ ኤደን እና ካሌብ እየተሳሳሙ እያለ ታያለች። በዛ ላይ በሞራሏ ላይ ርር ብላ እንግዲህ አንድ ሰው በጥይት ተመትቶ መሞት ይሻላል፣ ሆነ ለመናገር እንደዚህ ብሎ በእንደዚህ አይነት ነገር በእንደዚህ አይነት ነገር ላይ ራስን ከመጉዳት ሆነን ለመናገር እንዲሁም እንዲ እንዲ ትሁትዬ እንዲሁም እንዲ እንዲ ስራሽን ስታይ በጣም ነው። በሞራሏ እየተጫወተባት ያለ ጋሼ ና ትሁት እንግዲህ ቁጭ አድርገው ከቤት ውስጥ እንደዚህ አይነቱን ባለጌ እንግዲህ በሞራሉ ላይ እየተረማመዱ በጭንቅላቱ ላይ ካራባት እየሰሩ መኖር ነው ማለት ነው። ስለዚህ እንግዲህ ትሁትም እንግዲህ ልጅናት ልጅናት የጋሼ ልጅናት ስትሉ የነበራችሁ በሙሉ ከዛ በዚህ በፊት እኔ ቪዲዮ ሰርቼላችሁ ነበረ። ይሄው እንግዲህ ትሁትን እኔ እንዲም ጋሼ ነው ታገባለች ያልኳችሁ የነበረ ከዛ ግን በጠቅባ መጨረሻ ላይ ትሁትና ካሌብ ተጋቡ ማለት ነው። ጋሼ በጣም ደስ ብሎታል። እንግዲህ ድራማው ማለቂያው ላይ እየደረሰ ነው። እንግዲህ ደግሞ የዳንኤለን ስታይ ኤደንን በመርዝ ልትገላት ትታገላለች ማለት ነው። ሰላም ውድና የተከበራችሁ የልሲ ቤተሰቦች፣ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱን ይላለሁ። ወደ ድራማው። አንቺ ልጅ እንግዲህ እኔ ለምንድን ነው ምትመጪው? ከዚህ ቤት አይነድሽም እንዲ ይህን ሁሉ በደል በድለሽ እዚህ ቤት ስትመጪ ትንሽ አይቆጭሽም እንዴ? ትላታለች ማለት ነው ትሁት ኤደንን ትሁትን ማለት ነው። ከዛ ትሁት ምንድን ባል የባሌ ኮኑ በሰማን ያገባውት ባል የትኛው ፍርድ ቤት መሰለሽ ያለ ያየንትልና ከኤዱ ላይ ከትሁት ላይ ትጨሆባታለች ማለት ነው። ትሁት ደግሞ ወደ ኩሽና ትገባና የተሰጣትን ቀለበት ታይና በዛ ቀለበት ላይ ምስጠብ ጠብላ ያለ አጋጣሚ ኤደን ትሄዳለች ማለት ነው። ኤደን ከሄደች በኋላ እስኪ ለምንድን ነው ፍቅር ያዘሽ እንዴ? ከካሌብ አረ ተይ፣ ከተከበሩ ቤተሰቦቼ ጋር እንዳታጠያይኝ ትላታለች። ፍቅር እኮ ያጣላም ያፋቅራል እንጂ ትላታለች። ኤደን፣ ምንድን ነው ችግርሽ? ካሌብን ወደሸዋል አይደለ? እንዴት ነው ተይኝ፣ እስኪ በልቤ እንደተቀመጠ ይኑር ትላታለች። ጠይቂ ዋ፣ ፍቅር አለበሽ፣ ጠይቂ ትላታለች። ምን ጭራሽ አፈቅርሃለሁ ብዬ ልጠይቀው እንዴ? እንዴ ማይሆንም ትላታለች። የሴት ትሁት የሴት የበላይ እንዲህ አልናገርም ጭራሽ ደግሞ አፈቅረሃለው ብዬ ልናገር እንዴ እንደዚህ አላደርገውም ይላል ግን ካሌብ ስላፈቀራት ትሁተ ቤት አትወጣም በነገራችን ላይ ስለማትወጣ ቴና ቴና አትወጣም ቴና ስለማትወጣ የትሁትንና ካሌብን ድግስ ደግሳ ድል አድርጋ ድግስ ደግሳ የምትድራቸው እሷ ናት ማለት ነው ከዛ እሷ በሰማኒያ ላይ ሰማኒያ አድርጎብኛል ብዬ እህ ከሳለው ስትል ግን ከትሁት ጋር ሰማኒያ ስላላሰረ እስር ቤቱ ውድቅ ይሆንባታል ማለት ነው። ፖሊስ ጣቢያ ሄዳ ስትከስ ውድቅ ይሆንባታል። ምክንያቱም ሰማኒያ አላሰርኩም ብሎ ይክዳታል ማለት ነው። እንደገና እንደ አዲስ እንደ አዲስ ተንስስቶ ቶ ቴና እየበቃ እንግዲህ እያለቀላት ነው ኢና እንግዲህ እንደ አዲስ ሌላ ተንኮል ታስባለች ማለት ነው። እሱም ደግሞ ብታስበው ዳንኤልና ናሆም ካሌብን እንዲታፈኑ ነው የምታደርጋቸው፣ መጀመሪያ ላይ። ከዛ በኋላ ነው እንግዲህ በኤደን እና በትሁት ላይ እንግዲህ ሴራዋን የምታደርግ ማለት ነው። መድኃኒት ትገዛለች፣ የመድኃኒት ምግብ ምናምን ታደርግበታለች፣ ብቻ በጣም ከባድ እና የሚያስጠሉ ነገሮችን ተሰራለች ማለት ነው። ከዛ ካሌብ አባዬ፣ ለምንድን ነው ማላስወጣት? ምን ትሰራልናለች? የቤታችን ሰላም እኮ ነሳችሁ፣ ይቺ በጣም ደፋር ናት ምናምን የለነው፣ ውጪ ውጪ ውጪ ሲላት አልወጣም ቤቴ ነው የባሌ ቤት ነው፣ አልወጣም ትለዋለች ማለት ነው። እንዴ ምን አይነቱ አይነ አውጣናት! አረት ሆታ በናትሽ፣ እዚህ የበለጠ ውርዴት እና ቅሌት የለም። የምረን የቦታው ላይ የሆንኩ ነው የመሰለኝ ስለ እሷ፣ የኔ ሰውነት ሽክክ ነው የሚለው በቃ። እኔ እግዚአብሔር እና ብላችሁ ልክ ሳያት በቃ ሞራ ነው። ደግሞ ድፍረቷ ትኳኳላለች ምናምን ይህን ዱቄት ትቀባለች። ይህን ሁማን ሄር ነው፣ ሁማን ሄር ይህን ሁማን ሄር ነው፣ ሁማን ሄር የሚባለውን ነገር ታደርጋለች። ደግሞ የለበሰ ጁ ጅንስ ሱሪ ራሱ ብቻውን ነው ዛ ውስጥ ሱ ጅንስ ሱሪ ራሱ ይበቀልሻል ከጋሽ የበለጠ ይህ ተንኮለኛ ሰው ሞራል ግን ይገርመኛል። ላስቃችሁ ብዬ ነው፣ የምር ተንኮለኛ ሰው ግን አንዴ ከተሸነፈ፣ በቃ ሞራሉ የሞተ የሞተ ነው የሚሄደው። እናት የተሞተ የሞተ የሞተ ነው የሚሄደው። አንድ ጊዜ ነው እግዚአብሔር በጣም በታሳዝ ነው። አንድ ጊዜ ነው፣ ከጎረቤት እንጀራ ሰርቀን ከጓደኛ ጋር ጓደኛ ይመልጣ እኔ ታያስኩኝ ማለት ነው። ከዛ ውሸት አልሰረኩም እንጀራውን በጅ ይዘቆ ነው። ይህ ልጅነት በቃ ማለት ያኔ ስሜቱ ከባድ ነው። ሰው እንጀራ በእጅ ይዞ አልሰረኩም ይላል። አይመጣም እንዴት! ብሔር ሳቅ ሳቅ የተደበቀ ኮ እግዚአብሔርንና አንዳንድ ሰው ሲሸንፍ አረ ወይኔ የማያደርገው የለም ማለት ነው። እና ይች ልጅ ደግሞ ሞራሏ ማርያም ሞራሏ እንግዲህ አሁን ዳንኤልም ተቀምጣለች፣ ካሌብንም ተቀምጣለች። ምን ትሰራለች? እስከ እዛ ምን አለ ብላ ነው የምትቀምጠው። እግዚአብሔር ያሳያችሁ። እንዲሁ የሌባይነ ደረቅ መልሶ ልባድርግ ማለት አንቺ ነሽ በእውነቱ እና ምን ያደረግልሻል አሁን እንግዲህ፣ ጋሼ ደግሞ በመጨረሻ ላይ እስኪ ይህን አቅርቢ፣ እስኪ ይህን አድርጊ ያለ ጋሼ በሞራሏ ላይ ይጫወትባታል ማለት ነው። ከዛም በኋላ ዋይ ብላ ትጮሃለች ማለት ነው። ዋይ ብላ ስትጮህ ሞንነሽ ነው ሞንነሽ ነው ሲሏት ምንም አልሆንኩም ትላለች። ሲግን እኮ ውስጧ እያረረ ነው ማለት ነው። እና በነገራችን ላይ ድራማ ማለቂያ ሰዓት ላይ እየደረሰ ነው እና በጣም የሚያስተምርና ደስ የሚል ድራማ ነበር። ለመናገር ግን ትሁት በጣም ጎበዝ፣ በጣም ጠንካራ። ከትሁት ያለውን ነገር ነው እንጂ መውሰድ ያለብን ከቲና ላይ ያለውን ነገር መውሰድ የለብንም። በቃ ቲና ማለት እንግዲህ ለአንድ ተንኮለኛ ሰውን ለእንደሱ አይነት ሰው ምን አይነት ክፉ እንደሆነች ነው እንግዲህ። ደግ መሆን ጥሩ መሆን ከትሁት መማር እንችላለን ማለት ነው። እና በዚህ አጋጣሚ ልንገራችሁ ብዬ ነው። እና ማረቂያ ላይ እየደረሰ ነው ድራማው። ትሁትም እንግዲህ ካሌብ ልታገባ ነው፣ ልትሞሸር ነው። ጋሽም እንግዲህ በጣም ደስ ብሎት ቤቱ በፍቅር ይሞላል። ኤደንም እንግዲህ ወደ እርግዝና ትመጣለች ማለት ነው። ከዛ ካሌብም እንግዲህ ስህተቱን እያረመ እያስተካከለ ስራ ያስገባዋል ዳኔ ማለት ነው። ዳኔን ካሌብ ስራ ያስገባዋል፣ ሹፍርና ያስይዘዋል በጣም ደስ የሚል እና በጣም የሚያምር ጊዜ ያሳልፋሉ ማለት ነው። እንግዲህ ቴና በራሷ ጊዜ ጨርቋን ጥላ ልብሷን ትታ አብዳ አእምሮዋ ተነክቶ ትሄዳለች ማለት ነው። የተንኮለኛ ሰው መጨረሻው ይሄ ነው እላችኋለሁ ቤተሰቦችዬ በጣም የሚገርም እና የምትደንቅ ሴት ናት ትሁት ግን፣ ቴና ደግሞ እንግዲህ አፈቅረሃለሁ ብላ ለመናገር በጣም ከብዷታል። ጋሼም ስጦታ አዘጋጅቶላታል። እንግዲህ ካሌብም ደግሞ ለትሁት ከዚህ የበለጠ ይገባታል ለእሷ ይሄ ሲያንስባት እንጂ ሲበዛባት አይደለም ይላታል ማለት ነው። ከዛ እንግዲህ ኤደንም ትሄድና ካሊብን የምር የምር ና ትሁት ታፈቅረሃለች እና ከቻልክ ከትሁት ጋር አብራችሁ እንድትሆኑ እኔ ደስ ይለኛል። ከትሁት ጋር አብራችሁ ብትሆኑ ምን ይመስልሃል? ትለዋለች ማለት ነው። ከዛ እሱም ደግሞ እንግዲህ እኔም በጣም ደስ ይለኛል ለመጠየቅ አፍሬ ነው እንጂ፣ አሁን ግን እራት ልንበላ ነው እያልኩኝ እንድትቀርበኝ አደርጋለሁ ይላታል። ለ ለኤደን ማለት ነው። ኤደን ደግሞ በጣም ደስ ይላታል ትሁትና ካሌብ ስለሚጋቡ ማለት ነው። ጋሽን በጣም ደስ ይለዋል። ወገን ለመናገር በጣም ደስ ይላል። በቀጣይ እንገናኛለን። ወዳችሁ